ሰዎች ለምን ደግሞ ያሽ ነው የማትፈልጊው? ደግሞ ደግሞ ደግሞ ስለኔ ለመናገር የሚጨነቀው እንዴት አይጨነቅም። የዲፋ አባት ማን እንደሆን ታውቂያለሽ? አላውቅም። ስለማታውቂ ነው። ቤተሰቦች ራሱ ለነሱ አይመጥማቸውም። ገና ጉዳቸውን አልሰሙ። ይሄን ያለው ማለት ሰማያዊ ነገር የዲፋ ቤተሰቦች ግንኙነት ሊፈቅዱላችሁ አይችሉም ነው ማለት ነው። ምንም አላውቅም። በቃ ተይኝ ሩታ አባ ማን ናቸው? የቅፍጥል አባት ታልመጣሉሽ ነው ገና ሁና ድን የገባኸው ግድ አለብኝ። እንደ ዴቭ አፍቃሪ እንደ አደይ ግድድር እንደ ፍቅር ቅናት ከወዴት ይገኛል? ከዚህ በፊት እንግዲህ ያየናቸው ትዕይንቶች ነበሩ ማለትም በአደይና በዴብ መካከል አደይ፣ ቤተሰቦችህ እኔን እንዳፈቀርክ ሲሰሙ ምን ሊሰማቸው ይችላል? ምናልባትም በኔና በአንተ የፍቅር ግንኙነት ደስተኛ ባይሆኑስ በማለት ጠይቀዋለች። ማለትም አሁን ላይ ዴቭ እየተፈጠረበት ላለው ብዥታ መልስ ይሆናል ብዬም አስባለሁ። ዴቭ ግን በፍጹም አደይ የኔ ቆንጆ እኔ ወድሻለው፣ እነሱ ምን የሚበሉ አልሰማችሁም በማለት የወሰነ መስሎ ነበር በወቅቱ ሆኖም የአደይን እሽታ እስከሚያገኝ ድረስ ብቻ የማይሆነው ነገር አልነበረም ድረስ በመዝመት ለሷ ሲል እገታንም አስተናግዷል። የአደይ አባትም ከዛ ከኮበለለችበት ማለትም የገጠሩን ጎረምሳ አጋብተው መኖር ትልቁ ሕልማቸው ቢሆንም እዚህ ሽሽት ደግሞ ከገጠር ወደ ከተማ በመምጣት ራሷን በሰራተኝነት ደብቃም ታኖር ገብታለች። በዚህ ምክንያትም አፍቀሪዋ ዴብ ጠዋት ማታ እወድሻለሁ የሚሉ የተለመዱ የፍቅር ቃላትን ያዘን ብላት ገብቷል። ያው መሸነፍ አይቀርም ፍቅር ያሸንፋል ነውና ነገሩ የማታ ማታ አደይ ሽታውን ችራዋለች። በዚህም ተደስቶ ወዲያውኑ ስሜታዊ ሆኖ እንበለው ወይስ በማስተዋል የምናውቀው ነገር የለም፣ ብቻ ግን ቀለበቱን አስሮላት እንግዲህ አንቺ ከጎኔ ልትወኝና ስቴ ሆነሽ ከኔጋ እንድትኖሪ ስለፈቀድችልኝ በጣም አመሰግናለሁ፣ በማለትም ፕሮሚስ ቀለበት፣ ወይን፣ አበባዎች ወዘተረፈ የፍቅራቸው ማድመቂያ የሆኑ ነገሮችን በማዘጋጀትም አደይን ሰርፕራይዝ አድርጓታል። በዚህ ሰርፕራይዝ ምንም እንኳን ሙሉ በሙሉ ደስተኛ አልሆነችም። በእርግጥ ቀለበቱ አው የኔነሽ የሚለው ኮንፊደንስ እንዲሰማት ቢያደርጋትም ነገር ግን በቤተሰቦቿ ሽማግሌ ልኮ በወግ በማድረግ ሽማግሌ ልኮ እንድትዳር ፍላጎቷ እንደሆነም ገልጻለታለች። ይህንን የሰማው ዴቭም ብቻ አንቺ እንኳን እሻልሽኝ እንጂ አይደለም ሽማግሌ ምንም ብትይኝ ሁሉንም ለማድረግ ዝግጁ ነኝ በማለት ቃል ገብቶላታል። በእርግጥ አደይ ከአባቷ ጋር ጠብናት፣ አባቷ ዴቭን አፍቅራ እንግዲህ ባለቤቴ ማለትም የወደፊት ባለትዳሬ ዴቭ ነው ብላ ብታስተዋውቃቸው እንኳና ፋዘሯ ግን ፈቃደኛ የሚሆኑ አይመስለኝም። ምክንያቱም እነሱ ያሰቡት ለገጠሩ ጉብል ነውና፣ ሆኖም በአደይ በኩል በእናቷ እንጂ በአባቷ ምንም ተስፋ የላትም። እንግዲህ ዛሬ ላይ ግን እየተፈጠረ ያለው ብዥታ ከወደ አደይ ቤተሰቦች ሳይሆን ከወደ ዴብ ቤተሰቦች ነው። አሁን ላይ እያሳሰበውና እያጨናነቀው የሚገኘው አደይ ሰራተኛ ናት። ሰራተኛ ልጃችን አፈቀረ ቢባል ምን ያህል ሊሰማቸው ይችላል? አደይን ይቀበሏታል ወይስ አይቀበሏትም? እንቅልፍ ተኝቶም እንዲሁ መቃዠቱን ተያይዞታል። አንዳንዴም ሲጠናበት ደግሞ ራሱን በመጠጥ እየደበቀ የልቡን እንዲናገር አድርጎታል። እንግዲህ ዘመድ አዝማድ፣ ወገን የራሳቸው ጉዳይ ያሉትን ይበሉ፣ እኔ እንደሆነ ምርጫዬን አንድ ጊዜ አስተካክያለሁ ይላል። ሆኖም ልቡ የሚወዳት አደይ በተለይ ደግሞ የነፍቅርን ቤት ሰናብታ ከወጣች በኋላ ብቻ ነገሮች ወደ አለመረጋጋትም እየሄዱ ይመስላሉ። አደይ ወደዛ ቤት ተመልሳ እንዳትመጣ አሁን ቦታው በሮሚ ተተክቷል። በእርግጥ የአደይም ፍላጎት አልነበረም። ነገር ግን እታለም እዛ ቤት ተመልሳ እንድትሰራላቸው ጠይቃት፣ ግን አይ ከእንግዲህስ በኋላ ሊበቃኝ ይገባል ራሴን ላዳምጥ ብላቸዋለች። አሁን ላይ ከለምለም ጋራ የረፍት ጊዜያትን እያሳለፈች ነው። ሆኖም ዴብ ሮማን ሰራተኛውን እዛ ቤት መግባቷ ደግሞ ከዚህ በኋላ እዳያት መጣም ማለት ነው በሚል ስሜትም ተናዶ እቤት ወጥቶ ሲሄድም ተመልክተናል። እንግዲህ ከለምለም ቤት አይደለም ዛሬ ለጊዜው ያለችው የቅምጥል አባት ቤት ትገኛለች። የቅምጥል አባት ቤትም ከአንቺ የተሻለ ቤተሰቦችን አማክሪ፣ የእነሱን ምክር ብትሰሚ በጣም ይጠቅምሻል በማለት ወላጆቻችን ምን ያህል ለእኛ ህይወት አስተዋጽኦ እንዳላቸውና በመብታችን የወሰንናቸው ውሳኔዎች ዋጋ እንደሚያስከፍሉንም እየመከሯት ነው። በእርግጥ ይህ ምክር ለሁላችንም አስፈላጊ ነው ብዬ አስባለሁኝ። በእርግጥ ባደይ ላይ ከፍተኛ የሆነ ብዥታ እንዲፈጥርባት ያደረገው በተለይ ዴብ ሰክሮ የተናገራቸው ንግግሮች ለሁለተኛ ጊዜ ደግሞ እሪታ በፍጹም ከዴቭ ራስ ብትወርጅ ና በጊዜ አማራጭሽን ብትፈልግ ይሻላል፣ ዴብ እንደሆነ ያንቺ ፍቅረኛ ሊሆን አይችልም፣ ለክብራቸው አትመጥኝም በማለት በጣም መጥፎ ንግግር ተናግራታለች። ይህንን የሰማችው አደይም ዴብ ሀሳቡን ቀይሯል በማለት ነበር ለለምለም የነገረቻት አያደርገውም እሱማ እንደ ኤላ አይደለም እያለችም ነበረ። ሪታ ለአደይ ብቻ አይደለም፣ ላሹም ቢሆን ለቤተሰባቸው ክብር ጥሩ አይደለም የዴቫ አባት በጣም የተከበረና በሰዎች ዘንድ የተፈራ ነው። ስለዚህ ልጃቸው አንዲት ሰራተኛ አፈቀረ ቢባል ይህ በጣም ነውር ነው በማለት ነበረ አደይን ዝቅ አድርጋ ስትናገር የነበረው ሪታ። በእርግጥ አንቺ ያየሽውን ከመናገር ወደ ኋላ አትይም። ነገር ግን ሪታዬ ቆንጆ ክብር ለሰራተኛ አደይ በጣም ቆንጆ ልጅ የምትወንሰው እንጂ የምታንስበት አይደለችም። ሌላኛውና ዋነኛው ጉዳይ ደመቀ የሄደበት የቤተሰቦቹ የውርስ ጉዳይ ነው። እናት ደመቀ ወደዛ ቦታ ከሄደ በኋላ የሆነ ጥቃት ይደርስበታል የሚል ስጋት አላቸው። ማለትም ያደይ እናት ረ ጊዜ አይታመንም፣ አደራ ራሳችሁን ጠብቁ እያሉ እያስጠነቀቁ ይገኛሉ። ያደይ አባት ግን ለምንና እንዴት እንደመጡ አጣሩልኝ በማለት ለአቶ አለልኝ ጉዳዩን ከስር መሰረቱ መመርመርና የመጡበትን ጉዳይ ማወቅ ፈልገዋል። ሆኖም ምናልባትም የመሬትና የቤተሰባቸውን የውርስ ጉዳይ አሁን ደመቀ ሲጠይቅ ምን ሊሰማቸው ይችላል? እንግዲህ ያደይ አባት እንደሚታወቀው ራስ ወዳድና አምባገነናቸው ዘመዶቻቸውን በማሳደድ መሬታቸውን ማለትም ከእናት አባት የተሰጡትን ውርስ እየወሰደና ና እየቀማ ለግሉ እንደሚያውል ይታወቃል። ደመቀም የከተማው ኑሮ ማለትም አንድ ስልክ መጣ፣ ዛሬ ስራ የለም ወዘተረፈ። መንገድ ላይ ድንጋይና አስፋልት ሲያሞቁ ውለው ከመግባት ይልቅ ለምን ገጠር ሄጄ የቤተሰቦችን የውርስ ንብረት አልቀበልም በማለት ዛሬ ላይ ወንድ የወጣቸውም ይመስላሉ። ታዲያ በመካከላቸው ምን ይፈጠር ይሆን? አብረን እንመለከተዋለን። ቅምጥልም ገጠር ድረስ ንጉስን ተከትላ መዝመቷ እጅግ በጣም ውብና ድንቅ ሆኖላታል። በተፈጥሮ እየተደመመችና ለነገሩ እየተመቻትም ትመስላለች። ነገር ግን ከአንድ ጎረምሳ ጋራ ስትዋልል ቤተሰቦቿን እረስታለች። ቤተሰቦቿ ግን ለከባድ ጭንቀት ውስጥ ተዳርገዋል። ዛሬ ላይ አባቷ ጎዳና ድረስ በመሄድም ፈለጋቸውን ተያይዘውታል። አደይን አግኝተዋት ጅንጎን አፍቅራ ወደ ገጠር እንደኮበለለችም ተነግሯቸዋል። አባትም ልጄ ጎረመሰች ማለት ነው እያሉ ስልኩን አውጥተው በተደጋጋሚ እየሞከሩ ነበረ ቅምጥል ግን ስልኳን ሲውቾፍ አድርጋ ነው እልም ያለችው። የልጃቸውን ትንፋሽ አጡት። አባትም እየተጨናነቁ ባሉበት ሰዓት የባቡሬ እናት ድንገት ወደ ቤታቸው ተከስታለች። ድንጋቸውንም አንስተው ክፉኛ እኚህን ሰው ሊጎዳቸውም ይመስላሉ። እንግዲህ ወንድ ሲያዩ የሚያሳድዱት የባቡሬ እናት ናት። ምን ሊፈጠር ይችላል? በጥጫው እንደ ቀጠለ ነው። አደይና በዴም መካከልስ ምን አዲስ ክስተት እንመለከት ይሆን? ለማንኛውም ግን ዴቭ ማድረግ ያለብህ ነገር ቢኖር ቤተሰቦቼ ሰራተኛ ነው ያፈቀድከው እሷን ልጅ ተዋት ይሉኛል እያልክ ከምትምሰለሰል ሰለሰል በግልጽ ነግርሃቸው አደይ ጋራ የፍቅር ግንኙነትን ብታጠናክር የተሻለ ይመስላል። ወደነ ፍቅር ቤት ከመመለስ ይልቅ አንድ ላይ ተከራይተው ህይወትን ሀቢሏት ምን ይመስላችኋል? ለዛሬ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝኳችሁ። ሰራተኛዋ አደይ ክፍል አንድ መቶ ሀያ ስድስት ቀረብኩላችሁን ይመስላል። ለዛሬ እዚሁ ተሰናበትኳችሁ። ባይ ባይ።